የመግደል ሙከራ ያደረገው ግለሰብ በስድስት ዓመት ጽኑ ስርዓት እንዲቀጣ ተወሰነበት። ረዳሳጅን አባይንን የማየው ዝርዝር አለው። የ18 ዓመት ወጣት የሆነው ናትናኤል ነጋሴ የተባለው ግለሰብ የወንጀል ድርጊቱን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ነው። የክፍለ ከተማው ፖሊስ መምሪያ የመዝገብ ቤት ማስተባበሪያ ኃላፊ ኢንስፔክተር ግርማ አለሙ ግለሰቡ ከግል ተበዳይ ጋር በተፈጠረ አለመግባባት በጩቤ ሆዱን በመውጋት የመግደል ሙከራ በማድረጉ በፖሊስ ቁጥጥር ስር ውሎ ክስ ተመስርቶበት እንደነበረ ገልጸዋል። ተከሳሽ ናትናይል ነጋሲ ክስ ተመስርቶበት በፍርድ ቤት ዋስትና ተፈቅዶለት የነበረ ቢሆንም የዋስትና መብቱን በመጠቀም ከሕግ ተሰውሮ ቆይቶ ከሁለት ዓመት በኋላም በድጋሜ በፖሊስ ተይዞ ወደ ማረሚያ መላኩን ኃላፊው ገልጸዋል። ተከሳሽ ባለመግባባት ሰፈር ላይ የምግደል ሙከራ ፈጽሞ በጊዜ ቀጠሮ ሲመላለስ ከቆየ በኋላ በዋስትና ወጣ። ዋስትና ከወጣ በኋላ መዝገቡ አቃቤ ሕግ ክስ መስርቶ መደበኛ ተከፈተ። መደበኛ ከተከፈተ በኋላ ተከሳሽን ፍርድ ቤት አቅርበን ምስክሮችን ነው አቅርበን ከተመሰከረ በኋላ ተከሳሽ ተሰወረ። እንደሚፈረድበት ውሳኔ እንደሚያገኝ ሲያቅ ተሰወረ። አንድ ሁለት ቀጠሮች ካለፉ በኋላ ፍርድ ቤቱ በሌለበት ስድስት ዓመት ጽኑ እስራት እንዲቀጣ ተወሰነበት። ከሳሽ ፖሊስ አይፈልገኝም፣ ነገሩ ተረስቷል በሚል ወደ መኖሪያ ሰፈሩ መጥቷል። ባደረግነው ጠቋሚ ባደረግነው ኢንፎርማተሮችን አሰባስበን ተከሳሽ እንዳለ አወቅን። በዚህ በዚህ መሰረት የመያዝ ስራ ሰርተን ተከሳሽ የተወሰነበትን ቅጣት እንዲቀጣ ለአዲስ አበባ ማረሚያ ቤት እንዲወርድ ተደርጓል። ተከሳሾች የዋስትና መብታቸውን ፍርድ ቤት ሲፈቅድላቸው ከተጠረጠሩበት የወንጀል ድርጊት ነፃ ናቸው ማለት አይደለም የሚሉትን ኢንስፔክተር ግርማም ከህግ ማምለጥ አይቻልም ና ለመሰወር ከመሞከር ይልቅ በጊዜ ቀጠሮ ቀን ቀርቦም ጉዳያቸውን መከታተል የግድ ይላቸዋልም ብለዋል። ሰው የተወሰነበትን ወይም ያጠፋውን ጥፋት ተቀቶ ሰላማዊ ኑሮ መኖር የተሻለ ነው። ሰላማዊ ኑሮ ለመኖር ደግሞ ህጉ ምን ይላል? ህጉ የወሰነብኝ ነገር ምንድን ነው? ማምለጥ መሸሽ አይደለም። ፍርድ ቤት ቀርቦ የፍርድ ቤቱን ውሳኔ መስማት፣ ለፍርድ ቤቱ ያለውን ነገር ማስረዳት እንጂ መሸሽ፣ መደበቅ መፍትሔ አይደለም። የተወሰነብህ ሊወሰንብህ የሚችለው ነገር የምታቀለው፣ የምታከብደው ማንተ ስለሆን እነኚህ ነገሮች ላይ በህግ መሸሽ፣ ማምለጥ መፍትሔ ስላልሆነ ተከራክሮ መከላከያ አቅርቦ የህግ ባኝ አቅርቦ መዳን የሚቻልበት አሊያም ደግሞ የተወሰነበትን ውሳኔ በአግባቡ መወጣት የተሻለ ነው ብዬ ነው ብለው እንደ የምን ወዳችሁና የምና ከብራችሁ ውድ ተመልካቾቻችን፣ ለሳምንቱ የመረጥንላችሁ የአዲስ ፖሊስ ዜናዎች እየተከታተላችኋቸውን ይመስሉ ነበረ። ዜናዎችን እየመረው ወደ እናንተ ሳደርስ የነበርኩት እኔ ዋና ሳጅን አምሳሉ መብራት የነበርኩኝ፣ ከቀሪው የአዲስ ፖሊስ ዝግጅት ጋር አብራችሁ ቆዩ። ችግር